ሀይሚ እንግዲህ ቃልዋን ፈጸመች ማለት ነው እና በሚገርም ሁኔታ ተቀወጠ ቡራ ልዩ ሰርፕራይዝ ሆነ ማለት ነው። ቡራችን መልካም ልደት፣ ፈጣሪ ያስብ ከሆነ ያስ የብሩክ ልደት እንግዲህ እጅግ በጣም በአማረ ሁኔታ እንደተከበረ ፎቶ ፖስት አድርገዋል። እውነት ለመናገር እኔ አላየኋቸውም እና በእጽዋቱ ነው የመጡ ማለት ነው። እንግዲህ መልካም ምኞቴን ገልጫ አለው በቆየ ፎቶ ቢሆንም ማለት ነው። በዛኛው ቻናሌ ታዲያ በዚህ ለምን ይቀርብኛል ብዬ ነው የመጣሁት። እጅግ በጣም ነው ያማረባቸው። ኧረ ሀይሚ ሀይሚ በጣም አምሮባታል። እንዲሁም ቡራ ማለት ነው ልደቱ እንግዲህ የተከበረው ቤት ውስጥ አይመስልም እና ሀይሚ ትልቅ ሰርፕራይዝ ነው ያደረገችው ማለት ነው እና ኧረ ዛሬ አሁን በጠዋት ይህን ፎቶ የተፖሰተው እስከ ስድስት ሰዓት እንዴት ነው ማለት ነው አስባችኋል። በሰዓቱ ነው የሚለቁት ማለት ነው እና በጠዋት ነው ፎቶ ሼር ያደረጉት። በጣም በጣም አምሮባቸዋል ከሚባሉ በላይ ሀይሚ ደግሞ በጣም በቃ ምን ልበላችሁ፣ ከሰው ዓይን ያውጣችሁ። ሌላ ምን ይባላል የምሬን ማለት ነው እና ብሩክም እንግዲህ ለሀይሚ መልካም ነገር ጽፎላት አለኝ። አይታችሁ ከሆነ ማለት ነው ኢንስታግራም ላይ የሚገርም ማለት ነው። ሀይሚ ምላሽ አላት። ኑሪልኝ፣ እንዴት ነው በቸገረኝ ሰዓት፣ ግራ በተጋባው ሰዓት ሁሌም አንች ከጎኔ ነሽ፣ ቀድመሽ ነው የምትገኝ። አንቺ ደግሞ ከፍ ወዳለ ደረጃ እንድትደርሽ ምኞቴ ነው። ማንንም ሳሰሚ ጉዞ ወደፊት እያለ ነው ቡራና ለሀይሚ ማለት ነው። እሷም ምላሽ አላት ማለት ነው። ብቻ ዛሬ እጅግ በጣም እንዴት ነው እኛ ላቅም የዛሬው ፕሮግራም ማለት ነው። እና ብሩክ እንግዲህ ሀይሚን እንዴት ሰርፕራይዝ እንዳረጋት አይታችኋል አደለ? ሀይሚ ደግሞ እንግዲህ ዛሬ ይህን ዝግጅት የት እንደተዘጋጀ ውጭ ነው የሚመስለኝ አደል። ቤተሰብ ቤት ነው ብለን ያሰብነው ነገር ግን ፎቶ የሚያሳየው ውጭ ላይ ነው። እንግዲህ ዝግጅት ምናምን ልክ እንደ ባለፈው እንደ ብሩክ ነው ለሀይሚ ሰርፕራይዝ እንዳረጋት አድርጋ ከሆነ ይለያል ማለት ነው። እና ደግሞ እሷ ትልቅ ሰርፕራይዝ እንደምታደርገው እና በቃ ማለት ልዩ የሆነ ስጦታ እንዳላት ነው እንግዲህ የሰማ ነው ማለት ነው። እና ልደቱን ብቻም ሳይሆን ሶስት መቶ ሽም ከገባም ቢገባም ባይገባም የልደቱ ቀን ልዩ ሰርፕራይዝ አለኝ ብላ ነበር እና ስለዚህ ሰርፕራይዝ ዛሬ ይታያል ማለት ነው። ፎቶቸው ራሱ እጅግ በጣም ነው የሚያስቀን ነው። ውይይት ማለት ነው እና እንግዲህ ውጭ ላይ ከሆነ እንደባለፈው በጣም ዘና የሚያደርግ ብዙ ሰው የተገኘበት አይመስለኝም ማለት ነው። የተወሰነ ሰው ነው ኢቨን፣ እዚህ ላይ የእነሱ ፎቶ ብቻ ነው የሚታይና ቤት ከሆነ ግን ያው ብዙ ሰው ይመጣል ማለት ነው። ምክንያቱም ጓደኞቻቸው እነሙሽዬ ፋምሊ ምናምን አለ። ግን ውጭ ላይ ከሆነ ፎቶ እንደሚያሳየው ውጭ ላይ ነው፣ ወይም ደግሞ ፎቶውን ውጭ ላይ ተጠቅሞ ቤት ያከብራሉ ብዬ አላስብም። ብቻ ግን ልዩ ሰርፕራይዝ ነው የተደረገው ብሩክ ማለት ነው። እና ሀይሚ አልተቻለችም፣ ሀይሚ አልተቻለችም። ደግሞ ውበቱን እየደፋባት ነው ጉታጅራ እኮ እጅግ በጣም እንደሚመቻት ያው አዲስ አበባ ይመቻታል፣ ግን እንደ ቡታጀራ የሚሆን የለም። እውነት ለመናገር በጣም ነው የሚስማማት በጣም ማለት ነው። ራሱ በቀደም እሷ ፕራንክ ስታረገው በጣም እንክብካቤ ያለ እዚህ ነው መሆን የምፈልገው እያለች ነበር ነበርና ቡታጀራ እንደሚመቻት እንደሚስማማት ነውና፣ ስለዚህ ብዙዎቻችሁ ጥሩ መልካም ምኞት እየተመኛችሁ እያየው ነው በቲክቶክም በዩቱብም እና በጣም ደስ ይላል። ብሩክም እንግዲህ ተመስገን ለዚህ ቀን ያደረስከኝ ብሏል ማለት ነው። እንግዲህ ያሰብከው ያለምከው ሁሉ ተሳክቶ ከሀይሚ ጋርም አንድ የምትሆኑበትን ቀን ያ ማለት የምትገቡበትን ማለት ነው እና አሁን አንድ ናችሁ። ትናንት ራሱ እንደ ቀልድ እያለ እያወራ ነበር። ፕራንክስ ያደርጋት እኔ እና አንቺ እኮ ተጋብተን ልጅ መውለድ ምናምን ሊኖርብን ይችላል፣ ያን የወደፊት ልማችን ነው፣ ሰው በስነ ስርዓት አግባብ ባለው ነገር ነው እያለ እንግዲህ ፕራንኩን አስመልክቶ አንዳንድ ነገር ጣል ያደርጋል ብሩክ እና ስለዚህ ያው ዛሬ ሀይሚዬ እንግዲህ ከሚባለው በላይ ነው ያስደስተችው ማለት ነው። የምር ቦራ እድለኛ ነው ሀይሚን የመሰለች ቅመም፣ በየትኛውም በስኬትም በምንም ሀይሚን የመሰለች ምርጥ ጓደኛ ከጎኑ ስላለች እኔ እንጃ ላቅም የምሬን ማለት ነው። እንዲሁም ደግሞ ሀይሚም እድለኛ ናት ብሩክን የመሰለ በሁሉ ነገር ከጎኗ ፈጥኖ ደራሽ አለውልሽ፣ አይዞሽ የኒጀግና እያለ የሚያበረታታት ምርጥ መከታ የሆነ ጓደኛዋ ነውና ብቻ ሁለቱም ተገናኝተዋልና እንግዲህ ፈጣሪ ፍቅሩን ያብዛላችሁ። መልካም ልደት ቡራችን ሺ ዓመት ኑርል